አሰላሙ ዓለይኩም ረህመቱላሂ ወበረካቱሁ ውድ እና የተከበራችሁ ውድ ቻናላችን ቤተሰቦች እንዴት ናችሁ እኔ አልሐምዱሊላህ ሰላም ነኝ እንግዲህ ዛሬም በድጋሚ ጌሚያት ልሰራ መጥቻለሁ በጣም ለጌት ያለ ነው የሚገርማችሁ እንግዳ ነበር እና ለእነሱ ተሰርቶ ስልክ ያላበራ ለብላችሁ ስታምናላችሁ እና እስኪ እንደዚህ ብዙ ሰው ተወደደው ተረጋግቼ ቪዲዮ ልስራላችሁ ብዬ ነው። ከዚህ በቀደም እየሰራሁ ምናምን ስለሆነ ትኩረት ሰጥቼ ቪዲዮውን አልቀረጽኩትም ማለት ነው። እና ረመዳን እንዴት ይዟችኋል? እንዴት አድርጌ እንደምሰራ ጠሪቃውን ላሳያችሁ፣ ከዛ ደግሞ ግብአቶቹን ላሳያችሁ፣ ከዛ አሰራሩን ማለት ነው። ግብአቶችን እንግዲህ የምጠቀመው እዚ ጋር በቀን ሁለት እየሰራሁበት ቀን ብላችሁ ታምናላችሁ። እዚ ጋር እንደምታወቅ አንድ ኩባያ ከግማሽ ዱቄት ነፍቼ እሱ አለኝ። እዚ ጋር ሁለት ማንኪያ ንሻለኝ፣ በዚህ በሾርባ ማንኪያ ሙሉት ሙሉት አድርጌ ማለት ነው። ጨዋ አለኝ፣ ለበን አለኝ፣ ለበን የሚጠጣው ማለት ነው። ውሃ አለኝ። እዚ ጋር ደግሞ እንደምታዩት ኩፍ ብሏል። ካሜራ እና አንድ ማንኪያ ካሜራ፣ በዚህ ሙሉት አድርጌ በዚህ መልሼ የሙሉት አድርጌ ሱካር አርጌ እንደምታውቁት 3 ደቂቃ ነው ነው። የሚገርማችሁ ዱቄቱን እስከመነፋ ድረስ እንደምታውቁት ኩፍ ብሏል ማለት ነው። ከዚህ በኋላ ምን አደርጋለሁ? ይሄን እዚህ ጨምራለሁ። ቢስሚላህ። ከዛ በመቀጠል ይሻይን ጨምራለሁ። ወጥሎ ድቂ ከዛ ጨው እንዳስፈላጊነቱ ይሄን የሚያክል ጨምራለሁ። ከዛ ለበኑን ጨምራለሁ። ብስሚላ ከዛ በደንብ መተዋለሁ። ብስሚላ እንደ ሀብ ትንሽ ውሃ ጨምርበታለሁ። መምታቱ ግን በጣም አስፈላጊ ነው። ይሄ ውዶች እንግዲህ በደንብ ነው የመታሁት። ይሄው በደንቡ ማለት ነው። አሁን ይሄ ሀያ ደቂቃ አይቆይም፣ ክፉ ኩፍ ሲል ማለት ነው። ከዛ ደግሞ ኩፍ ሲልልኝ ይመለሳለሁ። ሽፍን አድርጌ በደንብ አስቀምጠዋለሁ። የሚገርማችሁ ነገር እዚሁ የመታወታጅ ነው። እዚያ አይታያችሁም እንጂ አይን አይና ወጣ ኮፍሌል ማለት ነው። አሁን ይሄንን እንግዲህ ሽፍን አድርጌ አስቀምጠዋለሁ 30 ደቂቃ ወይም 20 ደቂቃ አይወስድም ራሱ ማለት ነው። ቅጥነቱ ደግሞ ይሄው እንደምታወት ይሄን ቆንጆ ሆናል። ሽራይን ሰርቻለሁኝ። ተከታተሉ ቪዲዮን እስከመጨረሻ። ሀባይብ ተመልሻለሁኝ። እንግዲህ ማመን ያለ ማመን የእናንተ ፈንታ ነው። ሀያ ሁለት ደቂቃ ብቻ ነው የወሰደው። ከሀያ ሁለት ደቂቃ በኋላ መጥቼ ስከፍተው እንዳያችሁት ይኸው እስከ አፉ ድረስ ኩፍ ብሏል ማለት ነው። ቅጥነቱም እንደምታዩት ያኔ ወፍራምም አይደለም ቀጭንም አይደለም፣ ቆንጆ ነው ማለት ነው። አሁን ዘይቴን ጥጃለሁኝ፣ ላስ መጥበስ ጀምራለሁ ማለት ነው። እንግዲህ እውነቴን ነው የምነግራችሁ፣ ለእኔ ለኔ አይደለም የደወሉት ደግሞ ደወሉት ላችሁ ሴትዮዋ በቃ ሴትዮዋ ላይ ታአሊ ከልሚ ሆነ አልኳችሁ። ታአሊ የሚና ከልሚ ሰሃበቲ ትብቃ ጠሪቃ ተል ጌሚያት ሀገቲክ ኩል ሾይ ኸላስ ማንገር ስጣቃ፣ በቃ ስራ መስራት አልቻልኩም አልኳችሁ። ስለዚህ ያ ማለት ምን ማለት ነው? እንግዲህ በጣም ቆንጆ ሆኖ ሰው ወዶታል፣ ጣምናው አሪፍ ነው ማለት ነው። እናም ለዛ ነው ተረጋግቼ ቪዲዮ ሰራላችሁ። የት ተገደርኩት እላችኋለሁ። አባይት ቪዲዮውን ትቀርጽ መጀመሪያ አካባቢ ላይ ሀሊብ ብያችሁ ከሆነ ያው ብዙ ጊዜ ሊጥ ስናቦካ ታውቃላችሁ ሀሊብ ነው የምንጠቀመውእና ምናልባች አፌ ላይ ቪዲዮውን በእርግጥ አልሰማሁትም በኋላ ነው እንደገና ትዝ ያለኝ ማለት ነው። ቪዲዮውን ስቀርጽ ምናልባች ሀሊብ ብያችሁ ከሆነ ሀሊብ ሳይሆን ለበን ነው ለበን የሚጠጣው ለበን ማለት ነው። ስለዚህ ይሄንን ይመስላል እላችኋለሁኝ። እንዴት አድርጌ ጠብሼ ደሞ መለሳለሁኝ እላችኋለሁ። ውዶቼ ከእናንተ የሚጠበቀው ቪዲዮውን እስከመጨረሻው ድረስ በትዕግስት መከታተል ነው። እንግዲህ የመዳም ቅመሞች ያው ትንሽ ስራ ይበዛል፣ ግን ደግሞ አልሐምዱሊላህ እኔ ስራ በዛብኝ ብዬ ምንም አላህንም ማማረርበት ምክንያት የለኝም። ሀያ አራት ሰዓት ራሱ ቁም የሩል ማለት ነው ምክንያቱም ደህና ስለሆንኩ ጤነኛ ስለሆንኩ ነው እና የምሰራው ማለት ነው። ስለዚህ የበላያችንን ሳይሆን የበታቻችንን የሚያየን አላህን ማመስገን አለብን እላቸዋለሁ ሀባይብ። እንሻላ ስጠብስ ደግሞ አሳያችኋል። ይህው ሀባይብ ዘይቴን ጥያለሁ። ዘይቱ ጉሏል። ከጋለ በኋላ መጥበስ ሲጀምር እሳቱን ቅንስ አድርጌ ወደ ጠበሳል። ይህው ሀባይብ መጥበስ ጀምሬያለሁ ማለት ነው። እንደምታወቅ ይኸው አንዴ ብዙ ይጠበሳል እዚህም ነው ጠብሻለ። እዚህም እንግዲህ እየጠበስኩ ነው ማለት ነው። አያስቸግርም። በቃ በተለይ ልምድ ያለው ሰው በቃ በጣም ቀላል ነው። ደሞ በዛ ላይ ሲበሉት በጣም ቆንጆ ነው ከምነግራችሁ በላይ ማለት ነው። ለኛ ለኢትዮጵያኖች ራሱ ግብአቱ በቀላሉ ይገኛል። ለበን ነው ምናልባት ለበኑን ትቶ ራሱ እንደኔ እንደው ኢንሻአላህ አንድ ቀን ሞክረው እያልኩ ነው ማለት ነው። ለበኑን ትቶ ራሱ በሌሎች ግብአቶች በሌሎቹ ማቴሪያሎች ብቻ ብንጠቀመው። ቆንጆ ይሆናል ብዬ ተስፋ አደርጋለሁ ማለት ነው። ሀባይ ብሳቱን ቅንስ አድርጌ ነው እንግዲህ እየጠበስኩ ያለሁት። በተረፈ እንግዲህ ቪዲዮ እንደምትወዱት ተስፋ አደርጋለሁ ኢንሻአላህ። ከወደዳችሁ ደግሞ ላይክ፣ ሼር ያደረጋችሁ ያደርጋችሁ አበረታቱኝ፣ ሰብስክራይብ አድርጉኝ። ምን ችግር አለው? ታው ታው ተመዳን ቤት አውጡኝ። ሀባይ ባገሬ ልግባ ለልጄ ለባሌ ለቤተሰቦቼ እንግዲህ ረመዳንንን የራሱ ስንት አመት ጾምኩ መሰላችሁ? ሰዑድ አረቢያ። ስብሓን አላህ አስራ አንድ አመት እንደ ይቀላል ማለት ነው እንግዲህ። ስለዚህ አይከብድም። ስለዚህ ሰብስክራይብ አርጉኝና ቻናሌን አሳድጉልኝ። አገሬ ልግባላችኋለሁ። የሚወዶት ዬ ስወዳችሁ። በተረፈ እንግዲህ መልካም የረመዳን ወር ይሆንላችሁ። አላህዬ እንግዲህ ከአጅሩ ተካፋይ ያድርገን። ያው መጣ ረመዳን ሊመጣ ነው ረመዳን ሊመጣ ነው ብለን ነበር። ስብሐንአላህ ረመዳንም መጣ። ይሄ አሁን ደሞ ሊያበቃ እንግዲህ የተወሰኑ ቀናቶች ናቸው የቀሩት። እንግዲህ አላህ አጅሩን በረካውን ይግጠመን እላችኋለሁ። ሀባይ በተረፈ እንግዲህ በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ረህመቱላሂ ወበረካቱ። እንግዲህ ጠብሽ ጨርሻለሁን። ሀባይ እንደምታወት እዚህ ጋር ተገለብጣለሁ ከሳህን ላይ አረግና እዚህ ጋር ሽራ አለኝ ሽራ አድርግበታለሁ ማለት ነው። ያኔ አምስት ደቂቃ ወይም ስድስት ደቂቃ ሆኖታል። ተጠፍቶ ተጨረሰ ማለት ነው። ያኔ ትንሽ በረድ ብሏል።